ጤና ይስጥልኛ። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ መቤቱ ነኝ። አብሪያሽ ቆይታ አድርጋለሁ። አብራችሁ ኑ። የትጥቅ ትግልን መከተል ዘላቂ ሰላምን የማመጣ በመሆኑ ችግሮችን በንግግር መፍታት እንደሚያስፈልግ የጎንደር ከተማ ነዋሪዎች ጠየቁ። መንግሥት በህዝብ ለሚነሱ ጥያቄዎች መልስ በመስጠት ዘላቂ ሰላምን ማረጋገጥ እንደሚገባው ነው ነዋሪዎቹ ያሳሰቡት። የነዋሪዎቹን አስተያየት ዳንኤል ወርቄ እንደሚከተለው አዘጋጅቶታል። ተከታትለን እንመለስ። ጎንደር ከተማ ነዋሪ ነኝ። እፍታለው ጌትነት ምትባላለሁ። የሰላም ሁኔታ እንደምታየው ትግል ዞሮ ዞሮ ምንድነው የሚሆነው? አደገኛ ነው። በቃ ሰው ጫካ ወጡ፣ ሰላም አይኖርም። በስራ ያደግኩ ሰው ነኝ። ማለት ስራ ብቻ ነው። ስራ ገብቷል አሁን ስራ አልሰራም ዘንጨ ነው። አይ ጋራዥ አለኝ። ሁለት ድርጅት ነበረኝ ሁለት ድርጅት የዘግቻሉ ለምሳሌ ነው ወርቆ አለን ይባላሉ እንግዲህ ይሄ ሰላም ይመጣል ብሎ ቢታሰብ በሰላም በድርድር በመግባባት በመወያየት የሕዝቡን የልብ ትርታ በማዳመጥ መዋየት ያስፈልጋል። የሚል ሀሳብ መስጠት ይችላል። ስሚያ ወደ ሳሌ ግርና ይባላል የጎንደር ተወላጅ ነ ቀበሌ 15 ነው የምኖር። ያው ትግል በሰላም መንገድና በውይይት ነው ሊፈታ የሚችል ይዘውን የእርስ የእርስ በርስ ጦርነት ለኔ ምንም መፍትሄ አለው ብዬ አላስብ። ምክንያቱም ያው በቃ የእርስ በርስ ጦርነት በቃ ያለን ችግርን መከራን ሁሉ ነገር ነው ሊያመጣ። እኔ እንደ እኔ የሚሰማኝ በቃ ሰላም ነው። በቃ ለሁሉም ልጅ ሰው ሰላም እንዲፈጠር፣ ሁሉ ሰላም ሲሆን ጥያቄውን ቀስ እያረው የሚመለስበትን ጥያቄ አስተካከል ባንዴ ላይ ይሆን ይችላል። ገብቷል ግጭት የተለያየ ነገር ይፈጥራል። በግጭት ምንም ነገር አይሆንም። በቃ በአጠቃላይ ሰላምን የመሰለ ነገር የለም። አሁን ግጭት ሲመጣ ስራዎች ይቆማሉ፣ በተለያየ መንገድ ይቆማሉ። ለምሳሌ መንገድ ስራዎች ይቆማሉ። አይተከወል የተጀመሩ የገጠር መንገዶች አሉ አይደል? እነሱ እነሱ ይቆማሉ ግጭት ስለሚኖር ማለት ነው። ምክንያቱም ሰላም ስለሌለ ማለት ነው። የሚጠየቁ የኑሮ ውድነትን መቀነስ ምርትን ማሳደግ ከሚለው ያው ቀጥሎ መስራትና ወርዶ እነዚህን ግብአቶች ማሟላት ከተሟላ ሰው በኑሮ የተስተካከለ ከሆነ ሁሉ ነገር ከተስተካከለለት ሰው በሚችለው ሁኔታ በአጋጣሚ ሰላም ለመንግስትም ለሕዝብ ሰላም ይሆናል ብዬ አስባለሁ። ይህን በቃ መንግስት የሕዝብን ስሜት መረዳት ምክንያቱም የወጣትን የሕዝብን ስሜት መረዳት ነው ያንን መንግስት ከተረዳ ለሕዝቡ ምላሽ ከሰጠ ጥሩ ነገር ይፈታል ብዬ አስባለሁ። ምክንያቱም ሕዝቡ ከመንግስት ጥሩ ምላሽ ካገኝ ሕዝቡ ደግሞ ምንም ጥሩ የማይሆንበት ምንም አይነት መንገድ የለም። ጠቅላይ ሚኒስትራችን ደግሞ አቅም አለው፣ ብዙ ነገር ማድረግ ይችላል። በጣም ብዙ ነገር ማስተካከል የሚችል ሰው፣ በጣም ጠንካራ ሰው ብዬ አምናለሁ። ምክንያቱም ወንድሞቻችን ኑ ብሎ ዲስከስ ማድረግ ይችላል፣ ኑ ብሎ ማወያየት ይችላል። ገብቷል፣ አቅም አለው። በጣም ጎበዝ ነው፣ አቅም አለው። ስለዚህ ይሄን ነገር ቢያደርግላለሁ። አንድ አካባቢ እንኳን ሰው ሲጣላ በሽምግልና እየተሸማገለ የተበደለው ክሶ ነው እየታረቀ የተጋደለም እንኳን ተበድሎ ክሶ የበደል ካሳ ተብሎ ነው እንትን ይል እና ስለዚህ የእኛ መንግስታችንም ቢሆን ካሉት ከወጡት ሰዎች ጋራም ቢሆን በሚያግባባ ሁኔታ ሀሳብ ቢለዋወጡ የተሻለ ይሆናል። ውይይት ያስፈልጋል፣ ውይይት ያስፈልጋል። ቀጣይም ቢሆን ውይይት ወሳኝ ነው መግባባት። ጦርነት ምንም ጥቅም የለውም ብዬ ነው ማስበው። ለእኔ መፍትሄ የለውም። ምክንያቱም ወደነበረው ሁሉም ነገር በውይይት ከሆነ ወደነበርን ወደ ሰላም ይመለስ በውይይት ከሆነ ወደ ኋላ ተመልሶ ጥሩን ነገር ማምጣት መፍትሄን ይቻላል ብዬ የማስቡ። እንደ የመንግስት አገልግሎት አሰጣጥን ፈጣን ለማድረግ የሲቪል ሰርቪስ ሪፎርም አይነተኛ ሚና እንዳለው የገንደ ውኃ ከተማ አስተዳደር ሲቪል ሰርቪስ ጽህፈት ቤት አስታወቀ። በምዕራብ ጎንደር ዞን የገንዳ ውኃ ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት ጽህፈት ቤት የመንግስት አገልግሎትና አስተዳደር ሪፎርም ትግበራን በተመለከተ ውይይት ተካሂዷል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አብዱልከሪም ሞሐመድ ማህበረሰቡ በየጊዜው የሚያነሳቸው ችግሮች ተገቢ ምላሽ ለመስጠት የሪፎርም ስራው አስፈላጊ ነው ብለዋል። ለሪፎርሙ ተግባራዊነት የሚመለከተው አካል ቁርጠኛ ሆኖ እንዲሰራም ተቀዳሚ ምክትል ከንቲባው አሳስበዋል። ሀሰተኛ የትምህርት ማስረጃን በማጣራት ትክክለኛውን ሰው በትክክለኛ ቦታ ማስቀመጥ እንደሚገባም የመድረኩ ተሳታፊዎች ጠይቀዋል። የመንግስት አገልግሎት አሰጣጥን ለማሻሻል አሰራርን ማዘመን እንደሚያስፈልግ የጎንደር ከተማ አስተዳደር ሲቪል ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊ ቡና ሻንቆ ተናግረዋል። የሲቪል ሰርቪስ ሪፎርም ለሀሰተኛ የትምህርት ማስረጃ ማጣራት አይነተኛ አስተዋጽኦ እንዳለው ኃላፊው ጠቁመዋል። ቀልጣፋና ተደራሽነት ያለው አሰራርን በመዘርጋት የዜጎችን ተጠቃሚነት ለማረጋገጥ ለሪፎርም ትግበራው የሚመለከታቸው አካላት ሊሰሩ እንደሚገባ ተነግሯል። ዘገባው የኢልያስ ጋሻው ነው። በ2017 የአረንጓዴ አሻራ መርሃ ግብር ከ4 ሚሊዮን በላይ ችግኞች መዘጋጀታቸውን የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀ። የሚተከሉ ችግኞች ውጤታማ እንዲሆኑና ኢኮኖሚያዊ ጠቀሜታ እንዲያስገኙ በማህበረሰቡ እንክብካቤ ይደረግላቸዋልም ተብሏል። ደስታ ካሳ ተጨማሪው ይነግረናል። በጎንደር ከተማ አስተዳደር ባለፉት ዓመታት በተጀመሩ የአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች የጽድቀት መጠናቸው ከጊዜ ወደ ጊዜ እየጨመረ እንደሚገኝ የከተማ አስተዳደሩ ግብርና መምሪያ የተፈጥሮ ሀብት ቡድን መሪ አቶ ቀናዋ አሰፋ ገልጸዋል። በከተማ አስተዳደሩ በ201617 በጀት ዓመት ከተተከሉ ችግኞች መካከል ከ89 በመቶ በላይ መጽደቃቸውንም አቶ ቀናዋ አስታውቀዋል። ባለፈው ዓመት ወደ 3.6 ሚሊዮን ችግኝ ተተክለዋል። እነሱ በ374 ሄክታር መሬት ላይ ተተክለው የጥበቃ ስራ ከ95 ፐርሰንት በላይ ተደርጎላቸዋል። በዚህም በአምስት የተከላ ቦታዎች ወደ 12 የጥበቃ ሰራተኞች ተቀጥረው ዘበኞች እየጠበቁ ይገኛል። በመጀመሪያውም በሁለተኛውም የመጽደቅ ምዛኔም ስናይ ወደ 89 በመቶ አሁን በባለፉ የጸደቀበት ሁኔታ ነው ያለ። ያለፉትን ዓመታት የችግኝ የጽድቀት መጠንና ውጤት ግንዛቤ ውስጥ በማስገባት በ2017 የአረንጓዴ አሻራ መርሃ ግብር የሚተከሉ ከአራት ሚሊዮን በላይ ችግኞች መዘጋጀታቸውን የገለጹት አቶ ቀናው ከተማ አስተዳደሩ ስር በሚገኙ በ11ዱ የገጠር ቀበሌ ባሉ 13 ተፋሰሶች የተከላ ቦታዎች መዘጋጀታቸውን አስረድተዋል። በደንና በሁለገብ የመኖ አጠቃላይ ዝርያዎችን በተመለከተው ወደ አራት ነጥብ አንድ ሚሊዮን ችግኝ ያቅደን ወደ አራት ሚሊዮን ችግኝ መቁጠር ችለናል። በዚህ መሰረት እንግዲህ በ11 ቀበሌ በ13 ተፋሰስና በ13 የተከላ ቦታዎች ላይ ወደ 4 የሚሆን ችግኝ በአንድ ቀን ይተከላል ብለን አቅደናል። በቀጣይ የክረምት ወራት በጎንደር ከተማ አስተዳደር የሚተከሉ ችግኞችን ከመስከረም ወር ጀምሮ የችግኝ ማፍላትና ቅድመ ዝግጅት እንክብካቤ ማድረጋቸውን በከተማ አስተዳደሩ ባሉ ችግኝ ጣቢያዎች አስተባባሪ የሆኑት ወይዘሮ ሰርካለማለደና አቶ ቸኮለንየው ነግረውናል። ከመዝራት ጀምሮ ፕላስቲክ ከመጠቅጠቅ ጀምሮ መደቦቹን አዘጋጅቶ ከመዝራት ጀምሮ ያለው እንክብካቤ ሰፊ ነው። እንደ ሕጻን ልጅ ማለት ነው ሂዶ መጽደቅ መቻል አለበት። ምክንያቱም ሙያተኞቹ ከስር እየሄድን የሚተክለውን አካል እያስተባበርን በትክክል መጽደቅ መቻል ይኖርበታል ብዬ አምናለሁ። ቅድሚያ ምንዘራዎች አሉ። ወይራ እነጌሾ ደግሞ ከመስከረም ጥቅምት አካባቢ እነሱን ወደ ጥቅጣቅ እየገባን ያው ቅድሚያ ዝግጅት እያደረግን በጣም ጥንቃቄ ያስፈልገዋል። ምክንያቱም ፕላስቲኮች መልቀቅ አለባቸው። እንዲያውም ከተከላው ቦታ ፕላስቲክን አስወግዶ ዝም ብሎ እስከ ፕላስቲኩ ተተከለው ግን አይጸድቅም። በቃ ፕላስቲኩ ስሮች ወዲና ወዲ እንዳይሄዱ አስሮ ይይዛቸዋል። ስለዚህ ፕላስቲኮች እንደውም ከዛው አካባቢ መወገድ አለበት። ችግኞችን ከመትከል ባሻገር የጽድቀት መጠናቸው እንዲጨምርና ኢኮኖሚ ጠቀሜታ እንዲያስገኙ ለማድረግ የማህበረሰቡን ግንዛቤ በማሳደግ በኩል እየተሰራ እንደሚገኝም የመምሪያው የተፈጥሮ ሀብት ቡድን መሪ አቶ ቀናው ነግረውናል። እስከ እስከታችኛው ማህበረሰብ ድረስ እያወያየ እንገኛለን። እንግዲህ በጣም ይተከላሉ እነሱን ደግሞ በአግባቡ መሬት ላይ በሚቀጥለው ዓመት መጥፋት ስለሌለባቸው እነሱን ይዘን ግንዛቤ እየፈጠርን ነው። ያለ ሁለተኛ ተጠቃሚነት ላይ ነው የሚተከለው ችግኝ መጥቀም አለበት። ለወጣቶች ለሴቶች ገቢ ማስገኘት አለበት። ሁሉም አካል ዘላቂነትንና ተጠቃሚነትን ማረጋገጥ አለበት። ይህ ካልሆነ በየዓመቱ የሚተከሉ ተገቢ አለመሆኑን ይዘን እንደ ተቋም እንደ ግብርናም አጠቃላይ ማህበረሰቡን በዚህ ልክ ባለሙያውን በደንብ አድርገን የጋራ ግንዛቤ ይዘን እየሰራ እንገኛለን። በጎንደር ከተማ በቀጣይ ወራት የአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞች ውጤታማ እንዲሆኑ ማህበረሰቡ የባለቤትነት ስሜቱን የበለጠ ሊወጣ እንደሚገባ መልእክት ተላልፏል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስለቆያችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀ ነው ዜና እስካሁን ስትከታተሉት የቆያችሁት ይመስል ነበር። ከዜናዎቹ ጋር እኔ መቢቱ ነኝ። አብሬያችሁ ቆየው። ሰናይ ጊዜ